ሰላም አሌይኩም ወረሕመቱላሂ ወበረካቱ። ድና የተከበራችሁ የጁሃር ቲዩብ ቤተሰቦች እንዴት ናችሁ? ናች ከኔ ጋ ሁሉ ሰላም ነው። ለዛሬ ደግሞ ሁለት ጽድት ያለቀ ይዤላችሁ መጥቻለሁ። የአንድ ሰው እቃ ናቸው፣ ማች ተደርጎ የተሰሩ አንድ አልጋና አንድ ቁምሳጥን ማለት ነው። እስከ ቪዲዮው መጨረሻ አብራችሁን ቆዩ። የሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ ነው። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲዳረስ ደግሞ ሼር እያደረጋችሁ በላይክም ደግሞ እያበረታታችሁን እላለሁ። የተሰማችሁን አስተያየት ደግሞ በኮመንት እጠብቃለሁ፣ የምትሉኝን ማለት ነው። አሁን ወደ ቃሉ ሰዳችሁ እንደምትመለከቱት ሜትር ከአምሳ አልጋ ጽድት ተደርጎ የተሰራ ከሁለት ኮሜዲኖ ጋር ማለት ነው። ኮሜዲኖቹ እንደዚህ ተንቀሳቃሽ ናቸው እንደ ቤታችሁ ሁኔታ ማለት ነው። ከፈለጋችሁ ያን ማንሳት ትችላላችሁ። ከፈለጋችሁ፣ ይሄንን ቦታ ከጠበባችሁ ደግሞ ሁለቱን አንስታችሁ ሌላ ቦታ አድርጋችሁ መጠቀም ትችላላችሁ። እና ይህ አልጋ ደግሞ ትንሽ ለየት የሚያደርገው ማለት ነው የተሰራው ብዙ ጊዜ እኛ ጋር የምንሰራው በስፖንጅ እና በጨርቅ ተደርጎ የሚሰራውን ስራ አይደለም የምንሰራው ምክንያቱም ያ ብዙ ጊዜ ለማደስም ለማስተካከልም ስለማይመች፣ ይሄን ምን የምንሰራው እኛ በእንጨት ነው ማለት ነው። ይሄ በጣም አልፊ ስራ ቢሆንም ውጤቱ ምርጥ ነው ማለት ነው። በጣም ጽድት ያለ ነው፣ የሚያኮራ ስራ ነው ማለት ነው። እና ብዙም ሰዎች የወደዱት አይነት ስራ ነው። በጣም ደስ የሚል እቃ ነው። እኛም ተመችቶናል። ሀሳባችሁን ደግሞ የእናንተን እንጠብቃለን። እዚህ ጋር እንደምታዩት ሁለት ኮሜዲ ነው አለ። ይሄንኛው ደግሞ እንደዚህ በቃ አረፍ ለማለትም ያገለግላል ማለት ነው። እንደዚህ በወዲያ በኩል ያለው እንደዛ ተመሳሳይ ነው። አልጋ ሜትር ከሀምሳ ነው እንደምትመለከቱት ማለት ነው። ግርጌውም ላይ ደግሞ ጽድት ያለ ጌጥ አለው። ይሄን በተመሳሳይ ነው የተሰራው ማለት ነው እና የትም ሆናችሁ ማዘዝ ለምትፈልጉ አድራሻችን ወሎ ኬሚሴ ነው። የፈለጋችሁበት ቦታ እናደርሳለን ማለት ነው። እዚህ ከየትም ቦታ ሆናችሁ ስታዙ ያላችሁበት ቦታ አድርሰን እራሳችን የምናስረክበው እና እኛ ማግኘት ከፈለጋችሁ በ0921007139 መደወል ትችላላችሁ ሙሉ መረጃው ማለት ነው ዋጋ ዝርዝር ሌሎችንም ይዘንላችሁን እመጣለን። በመቀጠልም እዚህ ጋር ደግሞ ቁምሳጥኑን አሳያችኋለሁ ማለት ነው። ይህ ቁምሳጥን በጣም ዘመናዊ የሆነ ቁምሳጥን ነው። የፈለጋችሁበት ጠባብ ቦታ ራሱ ቢሆን ለማስገባት አይቸግርም ማለት ነው። እንደ በፊቱ አሁን ይሄ ተፈታቶ ምናምን የሚገባ ነገር አይደለም። ሶስት ቦታ የሚንቀሳቀስ ነው ለየብቻ ይሄንኛው ለብቻ ይነሳል፣ መሀል ላይ ያለው ይሄንኛው ለብቻ እንደፈለጋችሁ ጠባብ ቦታ ሆነ ሰፊ ቦታ ማስገባት ትችላላችሁ ማለት ነው። ያለ ባለሙያ የበፊት አሰራሩ በጣም ባለሙያ መጥቶ ይሄንን ፈቶ እንደገና ተገጣጥሙ ምናምን በጣም ብዙ ስራ ነበር የሚሰራው። አሁን ላይ እቃ ፍጆታ አለው እንጂ በእንደዛ አይነት ሲሰራ በጣም ምርጥ ነው። ባለሙያ ያስፈልጋችሁም ራሳችሁ ወስዳችሁ በሩን ቁጭ ቁጭ ማድረግ ነው። ከዛ በኋላ ይሄንኑ መልሶ መልኩን ይዛል ማለት ነው። እዚህ ጋ እንደምትመለከቱት ሰፋ ሰፋ ያለ ሁለት በአንድ የሚከፈት በር አለው፣ እንደዚህ እንደዚህ ጽብት ያለ ማለት ነው። እና ደግሞ እዚ ላይ ለየት ያለ ነገር ይሄንኛው ጌጥ እንደዚህ የምትመለከቱት ማለት ነው በዚህ ጋር ደግሞ መስተዋት አለው በእንደዚህ የምታዩበት ማለት ነው በር መክፈት አይጠበቅባችሁም ብዙ ጊዜ የሚደረገው መስተዋቱ እዚ ላይ ነበር የሚደረገው በር ተከፍቶ ማለት ነው እና ያሁኑ ደግሞ ማሻሻ የተደረገው እንደዚህ ነው ሙሉ ያሳያችኋል ማለት ነው እንደዚህ አድርጋችሁ በር መክፈት የለም እንደዚህ አይታችሁ መተው ትችላላችሁ ማለት ነው እንደምትመለከቱት ነው እንግዲህ ይሄንኛውም እንደዚህ ነው ሰፋ ሰፋ ያለ በር ነው ያለው እና ሐሳብ አስተያየታችሁን በኮመንት እጠብቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንደገና ቪዲዮውን ሼር በማድረግ ለሌሎችም ተደራሽ እንዲሆን አድርጉላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።